ኢትዮጵያ ሀገሬ የመራችን የደገፉ ፍሮታችን ኢትዮጵያ ኢትዮ ነንእ በትጥቅ ትግሉም ከዛ በኋላ በመንግስት ውስጥም ከ40 ዓመት በላይ አገልግያለሁ። ከቤትም ሄደች ድብርት አይሰማሽም? እዚህ የምታዩ ነገር እነሱ ጋር ስትሄዱ ክፉ አላስብም። ዲቦራ ተመስርቶ በዲቦራ ፋውንዴሽን እንቅስቃሴ ሲጀምር ደግሞ ሌላ ነገር ተምሪያለሁ። የአእምሮ እድገት ውስንነት በእንግሊዝኛ አጠራሩ ዳውን ሲንድሮም እንደ የትኛውም የዓለማችን ክፍል በሀገራችን ኢትዮጵያ ውስጥም ቀላል የማይባል ቁጥር ያላቸው ሕፃናት ላይ ይከሰታል። የአእምሮ እድገት ውስንነትን ጸጋ አድርጎ ለመቀበልና በልዩነቱ የተወለዱትን ሕፃናት ያላቸውን አፈጣጠር ባሕሪና ችሎታ ቅርጽ እያስያዙ ለማስቻል ግን ያለን እውቀት ውስን ነው የማለት ድፍረት ይኖረናል በሀገራችን ነባራዊ ሁኔታም የአእምሮ እድገት ውስንነት ያላቸውን ልጆች ባህርይ እና ማህበራዊ ክህሎታቸውን ማዳበር ላይ አይናቸው ያረፈ ትውልድ እያገዙ ያሉ ጥቂቶች ናቸው። ከእነዚህም መሃል አቶ አባዱላ ገመዳን አንድ ብለን ልንጠራ እንችላለን። የዲቦራ ፋውንዴሽን መስራች ናቸው። ለዲቦራ ፋውንዴሽን መመስረት መነሻ የሆነችው ዲቦራ ነች። ዲቦራ አራተኛ ልጄ ነች። ዲቦራ ከዳው ሲንድሮም ጋር ነው የተወለደችው ነገር አልነበረም። ሲነገረን ትንሽ ድንጋጤ ነበር። ከዛ በኋላ በሌሎች ድጋፍ ወደ ውጭ ሄደች። የተነገረን በጣም ትላልቅ ነገር ነው። ልቧ ላይ ችግር ሊፈጠር ይችላል፣ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል፣ በሕይወትም ላትቀጥል ትችላለች አይነት መልእክት ያለው ነበር እና የተነገረን ምንም አመራጭ አልነበረንም። ግን ብትታይ ተብሎ ወደ ታይላንድ ተላከች። በስድስት ወሯ ታይላንድ ሄደች። ዳው ሲንድሮም ነች። ዳውን ሲንድሮም ማለት በተፈጥሮ የሚከሰት በዘረመን ደረጃ ያለው የአፈጣጠር የጤና እክል ነው። ይህም ማለት የዘረመን የምንለው ወይም ክሮሞሶም የሚባለው የባዛት ቁጥር በሚከሰትበት ጊዜ የሚፈጠር የጤና እክል ነው። ማንኛውም ሰው ላይ በተፈጥሮ 46 ክሮሞዞም ይገኛል። ዳውን ሲንድሮም ላይ ግን ስንመጣ እዛ ላይ ያለቸው ክሮሞዞም ተጨማሪ ኮፒ አላት እና እዛ 46 መሆን የነበረበት 47 በሚሆንበት ጊዜ የሚፈጠር የጤና እክል ነው እና አብሮት የሚመጡ ተጓዳኝ የሆኑ ጤና እክሎችም አሉ ነው የራሱ የሆኑ ፊዚካል ፊቸርስ እንዲኖራቸው አንዳንድ ደግሞ የአእምሮ ውድቀት ውስንነት እንዲከሰት የሚያደርግ የጤና እክል ነው። በስድስት ወር ከምናምን የመጀመሪያውን ኦፕራሲዮን ሆነች፣ በሰባተኛ ወሯ ሁለተኛውን ሆነች። ለስድስት ወር በአይሲዩ እና በኦክሲጅን ቆየች። ዋናው ጉዳይ ተመልሼ ሳየው እንደዚህ አይነት ችግሮች በብዙ ቤቶች አሉ ብዙ ቤተሰብ ግን የሚደብቅ የማወጣቸው ብዙ የትምህርት ሆነ የህክምና ድጋፍ የማያገኙ ግን የህክምናና የትምህርት ድጋፍ ብንሰጣቸው ደግሞ ልክ እንደሌላው አለም እራሳቸውን ችለው ቤተሰባቸውን መደገፍ የሚችሉ ለሀገርም የሚጠቅሙ እንጂ የማይሆኑ ዜጎች ተደርጎ መወሰድ ያለባቸው ስላልሆኑ ይህን ማድረግ አለብኝ መንገድ መክፈት አለብኝ እኔም ቤተሰቤም በቅርብ የምንወያያቸው ጓደኞችም ይህም ማድረግ እንዳለብን ተግባባን። ፋውንዴሽኑ ተመሰረተ ማለት ነው። እዚህ ግቢ ያሉት ዳውን ሲንድሮም ያለባቸው ልጆች ናቸው። ሜይንሊ እነዚህ ልጆች በአብዛኛው የአእምሮ እድገት ውስንነት አለባቸው። እሱንም በማሰብ የትምህርት ኤጁኬሽናል ቴራፒ ፕሮቫይድ ይደረግላቸዋል። ከእሱ በተጨማሪም መልቲ ዲስፕሊነሪ የሆነ ቲም አለ። ይህም ስንል ሜዲካል አሰስመንት እኔ ይሰራላቸዋለሁ በተጨማሪ ደግሞ የስነ ባህሪ ኢቫሉዌሽን ይሰራላቸዋል። ከዛ ባለፈ ትምህርት ወይም የተለያየ ላይፍ ስኪል ትሬኒንግ ፕሮቫይድ ይደረግላቸዋል። ሌሎቹ ደግሞ አብሮ ተያያዥ ከአፈጣጠር ጋር የሚመጣ የጤና እክል ነው እንዳልነው አንዳንድ ልጆች ከዳውን ሲንድሮም ጋር የሚመጣው አሁን የአረማመድ ችሎታ የላቸው ወይም በደንብ ንግግርም ለማይችሉት ደግሞ ስፒች ቴራፒ አላቸው። በተጨማሪም ደግሞ ፊዚዮቴራፒን ፕሮቫይድ ይደረግላቸዋል። ስለዚህ ሆሊስቲክ የሆነ መልቲዲስፕሊን ቲም አለ እና እሱን ለእያንዳንዱ ልጅ ኢንዲቪጁዋላይዝድ የሆነ ወይም ስፔሲፊክ ለእያንዳንዱ ልጅ የሚሆን ቴራፒ የሆነ ትሪትመንት ፕሮቫይድ እናደርግላቸዋለን። ምንድን ነው ይህ ጉዳይ? አገራችን ለምን አላየነውም? ለምን ድጋፍ አላገኘንም? የሚል ወደ ጥያቄ መጣ ነበር። እኔ ብቻ ሳይሆን የሄዱም ያው ጓደኞች የነበሩ የሚቀርቡን ሐኪሞች አሉ። ከዚያን ጊዜ ጀምሮ ነው ዲቦራ የሚለውን መጽሐፍ መጽሐፍ የጀመርኩት። ከዚያን ጊዜ ጀምሮ ነው እነዚህን አይነት ህፃናት ለመርዳት የሚያስችል የሆነ ነገር መፍጠር ይገባናል ብዬ ሳስብ የነበረው እና ልክ ከመንግስት ኃላፊነት በጡረታ ስገለል መጽሐፉ ታተመ፣ ወደ አሁኑ ዲቦራ ፋውንዴሽን ተመሰረተ፣ እንቅስቃሴ ጀመር ነው ማለት ነው። እንት ተኛችሁ ዳውን ሲንድሮም በራሱ ሕክምና የለውም። ኦሬዲ የተፈጥሮ ዲስኦርደር ስለሆነ የአእምሮ እድገት ውስነቱ ማነሽ ለማድረግ ትምህርቱን ላይፍ ስኪል ትሬኒንጉ እንደምንሰጠው ሁሉ ኤግዛክትሊ። ግን አብሮት የሚመጡ ተጓዳኝ የሆኑ እነዚህ የጠቀስናቸው የልብ ችግርም ከሆነ የደም፣ የሆርሞን የተለያየ አብሮም የሚያመጣቸው የጤና እክሎች አሉ። ለእነሱ ትሪትመት ማግኘት ይቻላል። ዳውን ሲንድሮም በአብዛኛው ጊዜ አንድ ልጅ በኖርማል ኤጅ አቺቭ ማድረግ ያለበት ወይም ደግሞ ሌላ ልጅ በተመሳሳይ የእነሱ ኤጅ ባለ ውስጥ አቺቭ ማድረግ ያለበትን አያደርጉም። ለምሳሌ አንድ ልጅ በስድስት ወሩ አንገቱን ወደ ላይ ቀና አድርጎ ይዛል። ይህም በህክምና ቋንቋ ሄድ ኮንትሮል እንለዋለን ማለት ነው። ስለዚህ እነዚህ ዳውን ሲንድረም ኪዶች ይህም ማድረግ አይችሉም። ቀድመው የፊዚዮቴራፒ ኢንተርቬንሽን አግኝተው እነሱ ናቹራል በሚፈልገው መንገድ እስቲሙሌት ካላደረግ ናቸው ሄድ ኮንትሮሉ አይመጣም። ሄድ ኮንትሮል ካልመጣ ደግሞ እነዛ ልጆች መቆም፣ መራመድ አይችሉም ልንልም እንችላለን። አንዳንዴ ደግሞ ሌት ሊያደርግ ይችላል፣ ድሌ ሊያደርጉ ይችላሉ። ኢርሊ ዘይካም ኦትካም ዊል ቢ በጣም የሚያስደንቅ ነው የሚሆነው ኤርሊ ሲመጡ ቶሎ ሄድ ኮንትሮላቸውን ይችላሉ። ከዛም በኋላ ሲቲንግ ይችላሉ፣ ወክ ይችላሉ። ከዛ እያሉ ወደ ኢንቫይሮመንት ኤክስፖር ይጀምራሉ። አሁን እኛ ላይክ ኢንቫይሮመንት ኤክስፖር አለን ቤት ውስጥ ብቻ። አሁን አንድ ኪድ ቢተሰራለት ኢንቫይሮመንት ኤክስፖር አይኖረውም። ሳር ላይ መሄድ እንዴት እንደሆነ አያቅም። ሳንድ ላይ እንዴት መሄድ እንደሆነ አያቅም። ስለዚ፣ እኛ ጋር የሚሰሩ ህጻናት አብዛኛውን ጊዜ ቀድመን ነው የምናገኛቸው ከዌይቲንግ ሊስት ላይ። ስለዚህ ጥሩ ለውጥ አላቸው። እኔ በትጥቅ ትግሉም ከዛ በኋላ በመንግስት ውስጥም ከ40 ዓመት በላይ አገልግያለሁ። በጣም ብዙ ኃላፊነቶችን በብዙ ኃላፊነቶች ውስጥ አልፌያለሁ። የመከላከያ ጀነራል ነኝ። አዛዥ ነበርኩ። ሚኒስቴር ነበርኩ የኦሮሚያ ክልል ፕሬዚዳንት ሆኜ ያለው ተመርጬ እንደዚሁም አፈ ጉባኤ ሆኜ አገልግያለሁ። ይሄ ጥሩ ጊዜ ነው። ባለኝ አቅም፣ ጊዜው በፈቀደልኝ መጠን እና በመንግስት ህግ እና በድርጅት ህግ ማድረግ የሚገባኝን ሁሉ አድርጌያለሁ። ከሁሉ በላይ አሁን ዲቦራ ከጡረታ በኋላ ዲቦራ ተመስርቶ በዲቦራ ፋውንዴሽን እንቅስቃሴ ሲጀምር ደግሞ ሌላ ነገር ተምሬያለሁ። የማናቃቸው ህብረተሰብ ውስጥ ያሉ ችግሮች ምን እንደሆኑ ይህን ህብረተሰብ ውስጥ ያለው ችግር እንዴት መፍታት እንደሚቻል ለመገንዘብ የቻልኩበት እና እንደ ማንኛውም ተራ ዜጋ ኢትዮጵያዊ ሆኜ ስኖር የተገነዘብኳቸው ነገሮች አሉ። በህይወቴ ግን የሚያስደስተኝ ይሄ ነው። ለወንድም የሚያስደስተኝ ብዙ እናቶች ሲያለክሷቸዋለሁ፣ ብዙ ህጻናት ቤታቸው ቀርተዋቸዋለሁ ብዙ ቤተሰብ ሲቸገራ ያለው ያን ችግር ትንሽ መቅረፍ መቻል በጣም ጥሩ ነገር ነው። ከነዚህ ህጻናት ጋር መዋል ደግሞ መታደል ነው። ፍቅር ናቸው። ችግራቸው እስከተፈታ ድረስ ደግሞ ሰው መሆን የሚችሉ ናቸው። ስለዚህ ለእኔ ሁሉም ዲቦራዎች ናቸው። እኔም እንደዛ ነው ማያቸው። ህጻናቱም እንደዛ ነው የማየኝ። በቀን እዚህ ካልደረስኩ አልሁልም። ህይወትን በደንብ አስተምሮኛል። ከሁሉ በላይ ደግሞ ደስተኛ አድርጎኛል። እዚህ ልጅ አለኝ። ልጄን ለማስተማር ዲቦራ ፋውንዴሽን በመጣውበት ሰዓት ማለት ነው። ያው ወላጆችን የሚያሳትፍ ስለነበረ እኔም ተወዳድሬ በሚችለው የስራ ሙያ አሲስት ቲቸር ነኝ። ያወቅኩት እንደወለድኩት በሰባተኛ ቀን ነው። ሐኪም ቤት ሲሄድ ያው ቼክአፕ አለና ሲሄድ ልጆት ዳውን ሲንድረም እንዳለው ታውቂያለች ሲሉኝ፣ ዳውን ሲንድረም እራሱ ምን እንደሆነ በወቅቱ አላውቅም ነበረ። ከዛ በኋላ ያው ሐኪሞቹ አስረዱኝ። ያው በጣም ከባድ ነበረ ለመቀበል ግን ያው ያለኝ አማራጭ ነገሮችን እንትን ብዬ ራሴን አረጋግቼ መቀበል ነበረብኝ። መጀመሪያ ላይ ፈሪና ምንም ነገር እንትን የማይልጅ ነበረ። አሁን ላይ ግን ከሰው ጋር ያለው ኮሚኒኬሽን ያው ትምህርት ቤቱ ፊደል ብቻ ወይም ደግሞ አካዳሚክ ብቻ ሳይሆን ላይፍ ስኬል ትሬኒንግ በጣም ይሰጣቸዋል ትልቁ ነገር ደግሞ ለእኛ ልጆች የሚያስፈልገው ላይፍ ስኬል ትሬኒንግ ነው እና ላይፍ ስኬል ትሬኒንግ ወስዶ ከሰው ጋራ እንዴት ኮሚኒኬት ማድረግ እንዳለበት ራሱን እንዴት መርዳት እንዳለበት ይችላል አሁን ልጄ ራሱን ሙሉ በሙሉ ችሏል ልጆቹ በጣም ስንትናቸው ፍቅር ናቸው እና ብዙ አስቸጋሪ ልጆች አይደሉም ከሰው ጋር ለመላመድ ጊዜ አይወስድባቸውም ፍቅር ስለሚሰጡሽ ያለሽን ጊዜ ሁሉ ከነሱ ጋር ለማሳለፍ ደስተኛ ነው የምትሆኙ። ያው እናትነቱም አለ። ያው ሌሎቹም ልጆች እንደ ልጆቼ ነው ማያቸው እና በጣም ነው ደስታ የሚሰማን። ምክንያቱም አንቺ አንድ ነገር ላይ ለፍተሽ ለውጥ ስታይ የሚሰማሽ ደስታ አለ። በተለይ ደግሞ እነዚህ ልጆች ላይ፣ እነዚህ ልዩ ፍላጎት ልጆች ተማሪዎች ናቸው እነሱ ላይ የምታየው ለውጥ ደግሞ እጅግ ያስደስትሻል። ዲቦራ ፋውንዴሽን የዋና ቢሮ ቦሌ ሱር ኮንስትራክሽን በስተጀርባ ነው። እሱ እንደ ሄድ ኦፊስ ሲያገለግላል፣ እሱንም በጊዜያዊነት ገንብተን ነው። ሌላው ትልቁ ኦፕሬሽን ያለው እዚህ ለገጣፉ ላይ ነው። ለገጣፎም ሙያ ለሕፃናት ገንብተናል። በጣም ከፍተኛ ስታንዳርድ ነው ለእነዚህ ሕፃናት በሚመች ቢወርቁ እንዳይጎዱ መኝታ ክፍል አላቸው። ኤሌመንተሪው በጣም ሰፊ ነው። ሰፊ ስለሆነ በጊዜው ሊያልቅልን አልቻለም። ሰፊ የሆነበት ምክንያት ምንድን ነው? እነዚህ ልጆች ስድስት ዓመት ሰባት ዓመት ሲሞላቸው ወደዛ ሲወሰዱ እንደሌላው ተማሪ በሳይንስ፣ በታሪክ፣ በሂሳብ፣ በምናምን እንደዛ ብሎ የሚሄዱ አይደሉም። የተለያየ ፍላጎት አላቸው። የሙዚቃ፣ የአርት፣ የምናምን ያንን ለማሟላት የሚያስችል በጣም ብዙ ላቦራቶሪዎች የያዘ ግንባታ ነው። ስለዚህ ግንባታው ሰፊ ስለሆነ እና የሚጠይቀው ገንዘብ ትልቅ ስለሆነ ዘግቶብናል። ሃይስኩል ብለን የጀመርነው አልቋል። እዛ ውስጥ ደግሞ እንደ ሌላው ትምህርት ቤት ሃይስኩል ብለን ስምንተኛ አስረኛ ያለን የምናስተምረው ሳይሆን በእድሜ ለይተን የምናስተምርበት ነው። አሁንም እያስተማርንበት ነው ያለነው። ያላቸውን የተለየ ተሰጥኦ በማውጣት ረገድም ዲቦራ ፋውንዴሽን የክህሎት ማዳበሪያን ያሰለጥናል። ልጆቹም ደስ ብሏቸው ይኖሩታል። ስሜ እስማኤል አድማበነ እንምዶ ስር እንምዶ ስር ቤት ኳስ እዚህ

እዚህ የሙያ ስልጠና ክፍል ውስጥ እድሜያቸው ከ18 አመት በላይ የሆኑ ከዳውን ሲንድረም ጋር የተወለዱ ልጆችን ነው የምንቀበለው ምንድን ነው የምንሰጣቸው የተለያዩ ትሬኒንጎችን እንሰጣቸዋለን ለምሳሌ ቬጅቴብል ጋርደኒንግ ወይም የጓሮ አትክልቶችን የሻማ ስራ የእጅ ስራ እና ላይፍ ስኪል የምንለው ትሬኒንግ አለ እነዚህ አይነት ስልጠናዎችን እንሰጣቸዋለን ማለት ነው ምንድነው በብዛት እኛ ጋር ሲመጡ እነዚህ ልጆች ቤት ተቀምጠው የነበሩ ልጆች ናቸው። ግማሾቹ የተወሰነ የቀለም ትምህርት ተምረው እስከ አራትም እስከ አምስትም ተምረው ከዛ በኋላ ግን የሚቀበላቸው ትምህርት ቤት በማጣታቸው ቤት ውስጥ ተቀምጠው የነበሩ ልጆች ናቸው ማለት ነው። ስለዚህ እዚህ ሲመጡ ከቀለም ትምህርቱ ባሻገር እነዚህን ሙያ ሰልጥነው ወደፊት የራሳቸውን ስራ ሰርተው ራሳቸውንም እንዲችሉ፣ ቤተሰብም እንዲችሉ የምናደርግበት ነው ማለት ነው። የአእምሮ እድገት ውስንነት ያላቸው ልጆች ዓለም ላይ በተለያዩ መስኮች ተሰማርተው ስኬታማ የመሆን እድል እንዳላቸው ማየት አዲስ ነገር አይደለም። እድሉ ከተመቻቸላቸው እንደ ማንኛውም ሰው ሰርቶ የመግባት ራሳቸውን የመለወጥ ተጽዕኖ ፈጣሪ የመሆን ተፈጥሮና አቅም እንዳላቸው አሳይተዋል። ዲቦራ ፋውንዴሽንም በተመሳሳይ መልኩ ለስራ ምቹ የሆነ አካባቢን በመፍጠር እነዚህን ከአእምሮ እድገት ውስንነት ጋር የተወለዱ ልጆችን ሰርተው እንዲገቡ እራሳቸውን በገቢ እንዲደጉሙና ቤተሰቦቻቸውንም እንዲያስተዳድሩ እድል አመቻችቷል። እነዚህ ልጆች ዲቦራ ለመለየትም ያስቸግራል። በጣም ፍቅር ነች። አጋጣሚ የሆነው የእኛ ቤተሰብ ትንሽ ሰፋ ይላል። አይበቃትም። ሁሉንም ዞራ ለመጫወት ለማደር ምናምን ለማለት ሌሎችን በጣም ይፈልጓታል። ምክንያቱም ሕፃናትን ትንከባከባለች፣ መንከባከብ ትፈልጋለች። ለምሳሌ ባለቤቴ እናት አለች፣ አያት ከሁሉ በላይ ዲቦራ እሷን ትንከባከባለች። መብላት ትፈልጋለች የተለያየ አልተኛችም አልተመገበችም ነው የምትል። በችሎታ አኳያ ደግሞ በጣም ጥሩ የአይቲ ሰው ነች። አይፓድ አይለያትም በጣም ትከታተላለች። እነዚህ ቲክቶክ ፖስት ማድረግ ምናምን ማድረግ የተለየ ችሎታ አላት። ዘማሪ ነች ትዘምራለች። በጣም ጥሩ ዋናተኛ ነች። ዋና በጣም ትወዳለች አሁን አሁን ደግሞ ሰውነታ ሁሉ ሁሉም ሁሉም ቤተሰብ እንዲመች ብዬ ነው የምናገረው። የተለያየ የሆርሞን ችግር ስላለባቸው በጣም ሰፊ እንቅስቃሴ ማድረግ አለባቸው። ሰውነታቸው እንዳይወፍር ምግባቸውን በደንብ መቆጣጠር ያስፈልጋል። ካርበን የሆነ ነገር በሙሉ ማስወገድ ያስፈልጋል። ስለዚህ አሁን በየምሽቱ ቢያንስ 6 ኪሎ ሜትር ወቅት አደርጋለች። ከተማ ላይ እንዳልኩት አንዳንዶቹ የአይቲ ሰዎች ሊሆኑ ይችላሉ። አንዳንዶቹ ጥሩ ዋነተኞች አትሌቶች ሊሆኑ ይችላሉ። አንዳንዶች አሁን እዚህ የምናገኛቸው አሉ። ጥሩ የሙዚቃ ተጫዋቾች አሉ። አንዳንዶች ጥሩ ዘፋኞች አሉ። አንዳንዶች ጥሩ ሰዓሊዎች አሉ። ማድረስ ብቻ ነው። ስራ መስራት እንደሚችሉ ያረጋገጥንበት ነው። አሁን ወደ አስራ ሁለት የሚሆኑ እኛ ጋር ተቀጥረው ይሰራሉ ፎርማሊ ተቀጥሮ ማለት ቲን ነበር አላቸው፣ ምናምን አላቸው። ምንም ከሌላ ሰው የሚለያቸው የለም። እዚህ ላይ ሪሴፕሽን ውስጥዋ የዳውን ሲንድሮም ጋር የተወለደች ነች። እንግዳ ትቀበላለች፣ ታስተናግዳለች፣ ኮምፒውተር ላይ ትመዘግባለች። እዛ ዋና ኦፊስም ሪሴፕሽን ላይ የሚሰሩት እነሱ ናቸው።

ሰዎች ሳክኑ በጣም ጎበስ ሆነ አትናክሽ ሆነ ደህና ነን። ሰዎችን አውጣቸው፣ አትጠብቋቸው። ባለ ሀብቶች፣ ባለ ስልጣኖች፣ የመንግስት አካላት ምናምን አውጣቸው። ደህና ነን። ሰዎችን አውጣቸው ያለው እና አይችልም አይባልም፣ ይቻላል። አይሳካም አይባልም፣ ይሳካል ይከናወናል። ሁላችንም ተባብለን መማር ያለብን መማር ያለብን መማር ይቻሉ ማለት ነው። መስራት የምንችሉ ከሆኑ መስራት ይቻላሉ ማለት ነው። በአእምሮ ውስጥ ያለ እኔም የቦርድ አባላትም የማኔጅመንቱም ሁልጊዜ የምንዋይበት እንዴት እናሰፋዋለን ነው። ምክንያቱም አሁን እኛ ከ250 እስከ 300 ነው። እዚህ የሚመጡት ይህን ቁጥር እነዚህ የምናገረው የተለያዩ ጉንፋን ምናምን ያጠቃቸዋል። ሲያጠቃቸው ይቀራሉ፣ ይመጣሉ። ከቦሌ ግማሽ ክፍለ ከተማ፣ ከለሚ ኩራ፣ የካ ክፍለ ከተማ ይመጣሉ። ከዚህ ደግሞ ከለገጣፉ አካባቢ ይመጣሉ። ባሶች አንድ ሁለት ባሶች አዲስ አበባ አስተዳደር መድቦልናል። የእኛ እስኩል ባስ አለ። እነዚህ ሁሉ ተደምረው ቤተሰብ ነዳጅ የሚሞላበት መኪናም አለን። ይሄ ተደምሮ ነው እዚህ የሚመጡት እና ውሎ የሚመለሱት። ከዚህ ውጭ ያሉ በጣም ብዙ እኛ ጋር ተመዝግቦ ያሉት 1920 ምናምን ናቸው። እነዚህ ሁሉ እዚህ አይመጡም። የማይመጡበት ዋናው ምክንያት ስለማይደርሱ ትራንስፖርቱ ምናምኑም፣ ርቀቱ ስለዚህ እነዚህ ያገኙትን ሁሉም ቤተሰብ ስላላገኘ እንዴት አድርገን ነው ሌላው ቤተሰብ የሚያገኘው የሚለውን በጣም ያሳስባል። ስለዚህ እንዴት አድርገን ነው የምናሰፋው፣ እንዴት አድርገን ነው ከመንግስት የትምህርት ተቋማት ጋር የምንሰራው የሚለውን እያየን ያለ ነው እንጂ ይህ ብቻ በቂ ያደለም። ሄልፕለሱ ነው የምታገኛቸውን ህጻናት አግዘሽ መተው ቆመው ስታያቸው እንኳን በእግራቸው ቆመው እየሄዱ የሆነ ማቴሪያል ይዘው ቆመው ስታያቸው ያለው ደስታ ልነግርሽ አልችልም። በጣም ደስተኛነት ስሜት ይሰማኛል እና ከቤትም ሄደሽ ድብርት አይሰማሽም። እዚህ የምታየው ነገር እነሱ ጋር ስትሆይ ደር ሞርዛን ኪድ በጣም ፍሬንዶችሽ ናቸው የሚሆኑት እነሱ ጋር ትጫወቻለሽ። ስለዚህ ሞር እነሱ ጋር ኢንተራክሽን ባለሽ ቁጥር ደግሞ

ከአፍሪካ ከሰማንያ አንድ ብሄር ብሄረሰቦች ያሉብሽ አገሬ ነሽ ኢትዮጵያ፣ ባንቺ የምንኮራበት ኢትዮጵያ አገሬ ነሽ። አሁን እያሰብነው ያለ ነው። እኛ በእርዳታ ስለሆነ የምንሰራው ሙሉን አቅም ላይኖረን ይችላል፣ አይኖረንም። ግን ለምሳሌ የኦሮሚያ ትምህርት ቢሮ አቅደናል ትምህርት ቤቶች እንዲቀበሉ ስልጠና መስጠት እኛ ጋር ጥሩ ፕሮፌሽናል ሳሉ ለመምህራኑ ስልጠና መስጠት፣ የአዲስ አበባንም እንደዛ ሌሎች ክልሎችንም እንደዛ እያደረጉ ሁሉም እንዲቀበል፣ የእኛ ኦፊሶች ደግሞ በየቦታው እንዲኖሩ አሁን ከማርች በኋላ አዳዲስ ኦፊሶችን እንከፍታለን በየቦታው። ከሁሉ በላይ ግን በጣም አስቸጋሪው ነገር አስቸኳይ የቀዶ ሕክምና የሚያስፈልጋቸው አሉ። እርዳታ ለምነን የኢትዮጵያ አየር መንገድ ትራንስፖርቱን እየቻለን ህንድ እየተላኩ የሚታከሙ አሉ። እስካሁን ዘጠኝ በጥሩ ሁኔታ ታክመው ተመልሰዋል። በእኔ እምነት ይህን ማቆምና ሀገራችን ውስጥ ሁሉንም መስራት አለብን። ምክንያቱም በቂ ተቋሞች አሉ። እነዚህ ተቋሞች እነዚህን ሁሉ ሊቀበሉ የሚችሉበት ሁኔታ መፍጠር ይኖርብናል ብዬ አስባለሁ። ምክንያቱም ይሄ አሁን ዘጠኝ የደረስንበት ምናልባትም ከዘጠኝ መቶ ውስጥ ሊሆን ይችላል፣ አናቀው። ፋውንዴሽናችን ያው ብዙ ተማሪዎችን የመቀበል ካፓሲቲ ላይ አልደረሰም። ስለዚህ ወላጆች በቤት ውስጥ በቀላሉ ልጆቻቸውን ስራ እንዲለምዱ የማድረግ ኦፖርቹኒቲው አላቸው። ለምሳሌ የእጅ ስራ አሁን በጣም የድሮ እናቶቻችን የእጅ ስራዎችን በጣም ይሰሩ ነበር፣ እና እንደዚህ አይነት ቤተሰቦች ካለ ልጆቻቸውን እጅ ስራ ማስለመድ ይችላሉ። ቡና ስናፍላ እጣችን ምናነጥፋቸው ምንጣፎች አይነት ማሰራት ይችላሉ። ዲቦራ ፋውንዴሽን ግን ለብዙ ወላጆች መፍትሔ ይሆናል ብዬ አስባለሁ። ለወላጆች ብቻም አይደለም፣ አዌርነስ በመስጠቱም ደረጃ ወላጆችን እያሳተፈ አጫጭር ኮርሶችን ይሰጣል። ስለዚህ ትልቅ ቦታ አለው። በዚህም በጣም የተመሰገነ ድርጅት ነው ዲቦራ ፋውንዴሽን መናከን ትችል መንቀሳቀስ ትችል አድርጎን በጣም አቅ አመሰግናለሁ። ሚዲያ ያቅርቡን፣ በጣም አመሰግናለሁ። ማርች 14 በኢንተርናሽናል ዳውን ቀን ይከበራል ማልች ላይ ሁሌም ስለዚህም ፋውንዴሽናችን ለአምስተኛ ጊዜ ማርችስ ዲቦራ መጋቢት 14 መስቀል አደባባይ ያከብራል የአእምሮ እድገት ውስንነት ያላቸውን ልጆች ፍቅር መስጠት የማያልቅባቸው ደግና አዛይ ልብ ያላቸው ናቸው አቶ አባዱላ የእነዚህ ልጆች ልብ ንጽህና ለሁሉም ሰው ቢታደል ኖሮ መልካም ነበር ይላሉ ዋናው ዓላማ ህብረተሰቡ ማለት ቤተሰብ እነዚህ ልጆች እንዳይደብቃቸው እንዲያወጣቸው፣ ወተስና ልጆቹ ሲዘፍኑ ሲጫወቱ ፍቅራቸውን ስንመለከት ለካ እነዚህ ከኛ በላይ ሰዎች ናቸው ወይ ብለን የምናይበት ቀን ነው ማለት ነው። ሃይማኖት አቁም፣ ዘር አቁም፣ ፖለቲካ አቁም፣ ምንም ነገር አቁም፣ የሚያቁታን ነገር ብቻ ነው ፍቅር። ስለዚህ ህብረተሰብ መጥቶ እነዚህ ልጆች ምንም ያሌላቸው ምርጦች መሆናቸውን እንዲገነዘብ።